ቁርጥ የሆነው የአሰብ ነገር ሊለይለት ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዡ ከአሰብ ቅርብ ርቀት ተከስተዋል። የባህር ኃይሉ ምክትል አዛዥ ኮሞዶር ተገኝልታ አሰብ ከሚገኝበት ቅርብ ርቀ ተገኝተው እመኑኝ በግፍ ያጣነው የባህር በር በቅርቡ እንመልሰዋለን፣ ይህም አይቀሬ ነው ሲሉ አውጀዋል። ኢትዮጵያ የባህር በር ካላገኘች ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ንግግር አድርገዋል። በቀዳሚነት የምታደምጡት አብይ ዘገባችን ነው። የታጠቀው ጦር በዳንኪላ አድርጎ ወደ አሰብ መገስገሱን ቀጥሏል። የኤርትራ ጦር ላይ የደፈጣ ጥቃት መፈጸሙን የሚገልጹ መረጃዎችም እየወጡ ነው። ሻቢያን ገረሳለሁ ብሎ የተነሳው ቡድኑ የሻቢያ ጀርባ ላይ ዱላውን እያሳረፈ ነው። በጉዳዩ ላይ አስመራ ዝምታዋን መርጣለች። ድንበር ላይ ከፍተኛ ኃይል ያከማቸው ሻቢያ ያላሰበው ዱብ ዕዳ ነው የወረደበት። እንመለስበታለን። ጄኔራሉ ፋኖ ከህዋት ጋር አብሮ በመሰለፍ የአማራ ህዝብን ክዷል ሲሉ ከሰሱ። በሰሜን ሸዋ የተከሰቱት የመከላከያ ከፍተኛ ጄኔራል ስለ ፋኖና ህውሓት ጥምረት አነጋጋሪ አስተያየት ሰጥተዋል። ከዚህ በተጨማሪም የመንግስት ሰራተኛው ፋኖን በማጥፋቱ ሂደት ከመንግስት ጋር መሰለፍ አለበት ብለዋል። ይህ በእንዲህ እንዳለ በፋኖ እንቅስቃሴ ለሁለት ዓመት የተቋረጠው ጣና ፎረም በሁለት ቦታ ሊካሄድ እንደሆነ ታውቋል። በዝርዝር እናስደምጣቸዋለን። ትራምፕ የሩሲያና የዩክሬን ግጭት አሁኑኑ መቆም አለበት ሲሉ አስቸኳይ ጥሪ አቀረቡ። ትራምፕ የሩሲያና ዩክሬን ግጭት አሁን ባሉበት የጦር መስመር ጦርነቱ እንዲቆም ጥሪ አቀርበዋል። ይኸው የትራምፕ ጥሪ ከተሳካ ሞስኮ ሰፊ የዩክሬን ግዛቶችን እንድትይዝ ያስ ችላል ተብሏል። በዝርዝር ተሰሙት አላችሁም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ ሀፍታ ሚዲያ ቤተሰቦች ከአንዳፍታ አላሁን መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው ቁርጥ የሆነው የአሰብ ነገር ሊለይለት ከጫፍ ደርሷል። ባለፈው ናሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዡ ከአሰብ ቅርብ ርቀት ተከስተዋል። የባሕር ኃይሉ ምክትል አዛዥ ኮሞዶር ተገኝለታ አሰብ ከሚገኝበት ቅርብ ርቀት ተገኝተው እመኑኝ በግፍ ያጣነውን የባህር በር በቅርቡ እናስመልሰዋለን፣ ይህም አይቀሬ ነው ሲሉ አውጀዋል። ኢትዮጵያ የባህር በር ካላገኘች ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ንግግር አድርገዋል። በደርግ ዘመነ መንግስት አሰብ በአፋር ግዛት ውስጥ እንደነበረች ይታወቃል። ከደርግ ዘመነ መንግስት መጨረሻ አንስቶ እስከ ኤርትራ እስከተገነጠለች ጊዜ ድረስ በወሎ ክፍለ ሀገር ግዛት ስር ትተዳደር ነበር። ከሰሞኑ የኢትዮጵያ ባሕር ኃይል ምክትል አዛዥ ከአሰብ 290 ኪሎ ሜትር ርቀት ላይ ሰመራ ከተማ ተከስተው ቀይ ባህር ቁርጥ መሆኑን አውጀዋል። በግፍ ያጣ ነው የባህር በር የጊዜ ጉዳይ ካልሆነ በቀርም መመለሱ አይቀርም ሲሉም ነው የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝለታ የተናገሩት። የኢትዮጵያ ባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይሉ አዛዡ ገልጸዋል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖር የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑንም አጽኖት ሰጠው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ ባህር ያስፈለገበት ሌላው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈር በቀጠናው መኖራቸው ይዟቸው የሚመጡ ነገሮችን ቀድሞ በመተንባይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የወደብ ጉዳይ እልባት አለም ከቀጠለ በኢትዮጵያ ኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩም አስተዋጽኦ ማድረጉ የማይቀር መሆኑን በማመላከት አስፈላጊውንና ሊያመጣ የሚችለውን አሉታዊ ውጤትም አስገንዝበዋል። በሰሜናዊ ህንድ ውቅያኖስና ቀይ ባህር ላይ የሚታዩ ውንብድናዎችንና ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑን ታምኖበት እየተሰራ ስለመሆኑ ምክትል አዛዡ ተናግረዋል። የባህር በር አስፈላጊነትን ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም መመለሱ አይቀሪ መሆኑን ሲና ሲናገሩ ምክትል አዛዡ የመጀመሪያው አይደሉም። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው ይታወሳል። ለዚህም አራት ምክንያቶችን የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልካም ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች መሆናቸውን መናገራቸው ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየት ሲያንጸባርቁ መክረማቸው አይዘነጋም። የታጠቀው ጦር በዳንኪላ አድርጎ ወደ አሰብ መገስገሱን ቀጥሏል። የኤርትራ ጦር ላይ የደፈጣ ጥቃት መፈጸሙን የሚገልጹ መረጃዎችም እየወጡ ነው። ሻቢያን እገረሳለሁ ብሎ የተነሳው ቡድኑ የሻቢያ ጀርባ ላይ ዱላውን እያሳረፈ ነው። በጉዳዩ ላይ አስመራ ዝምታዋን መርጣለች። ድንበር ላይ ከፍተኛ ኃይል ያከማቸው ሻቢያ ያላሰበው ዱብዳ ነው የወረደበት። ሻቢያን ከስልጣን አስወግዳለሁ ብሎ የሚንቀሳቀሰው ታጣቂ ኃይል በአሰብ ድንበር አቅራቢያ እርምጃ ጀምሯል። በስፍራው ከፍተኛ ኃይል ክምችት ያስቀመጠው ሻቢያ ለኢትዮጵያ ያዘጋጀው ጦር በዚህ ኃይል ጥቃት እንደደረሰበት ተነግሯል። በኢትዮጵያ ታዛ ስር ተጠልሎ የሚንቀሳቀሰው ይህ ኃይል በቅርቡ አስመራ ላይ ጠብቁን ብሏል። ይህ የቡድኑ እርምጃ የጀመረው የአሜሪካው ከፍተኛ አምባሳደር ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለ ማርያም በቅርቡ ይፈረጥጣሉ ባሉ ማግስት ነው። ሻዕቢያ ጭንቅ ውስጥ ገብቷል። ስልጣኑንና ሰብል ላለማጣት የሞት ሽረት እያደረገ ይገኛል። በተለይም ኢትዮጵያን ማዕከል አድርገው የሚንቀሳቀሱ ታጣቂ ኃይሎች የወገብ ቅማል ሆነውበታል። ጸረ ሻቢያ እንቅስቃሴ ከሚያደርጉ ቡድኖች መሃል አንዱ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በይፋ የኤርትራ ጦር ላይ እርምጃ ጀምሯል። ካለፈው ቅዳሜ አንስቶ ከፍተኛ ቁጥር ያለው ጦሩን ማንቀሳቀስ የጀመረ ሲሆን በትናንትና ሁለትም የሻቢያ ጦር ላይ የደፈጣ ጥቃት መጣሉን አሳውቋል። ቡድኑ ባጋራው መረጃ፣ በዚህ የደፈጣ ጥቃት ጥቂት የማይባሉ የኤርትራ ወታደሮች ጉዳት ደርሶባቸዋል። ስለ ጉዳዩ ዝምታን የመረጠው የአስመራው መንግስት ሌላ ውጥረት ውስጥ ገብቷል። የኢትዮጵያን ጦር ሲጠብቅ ታጣቂው ኃይል የሰነዘረበት ጥቃት ራስ ምታት ሆኖበታል። ከኢህአዴግ ዘመነ መንግስት አንስቶ በአራት ኪሎ መንግስት ሲደገፍ የቆየው ይህ ቡድኑ በተለይም ባለፉት ሁለት ዓመታት ወታደራዊ ጡንቻውን እንዳፈረጠመ መረጃዎች ይጠቁማሉ። ቡድኑ በሰው ኃይል፣ በስልጠናና በሎጂስቲክ አቅሙን አሳድጓል የተባለ ሲሆን በቅርቡ አስመራ ላይ ጠብቁን ሲል ግስጋሴውን አውጇል። አሁን ባለው ሁኔታ የኤርትራን መንግስት የሚፋለሙ ሁለት ኃይሎች አሉ። አንደኛው ብርጌድ ናሀመዱ ሲሆን መሠረቱን በዲያስፖራ ኤርትራውያን ላይ ያደረገ ኃይል ነው። ሌላው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴን ሲያደርግ የቆየው ብርጌድ ናህመዱን ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፊልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህን ቀደም ማሳወቁ ይታወሳል። የአፋር ህዝብ በኢትዮጵያ በኤርትራና በጅቡቲ የሚኖር ሲሆን የኑሮ ሁኔታ ቀይ ባህርን ተንተርሶ ባሉት ምስራቃዊ የአፍሪካ ቀንድ ክፍል ነው። የሚበዛው የአፋር ህዝብ የሚገኘው በኢትዮጵያ ነው። የኤርትራ አፋሮች አሰብን ጨምሮ በቀይ ባህር ዳርቻ የሚኖሩ ሲሆን የፕሬዝዳንት ኢሳያስ መንግስት በስጋትነት ይመለከታቸዋል። በአዲስ አበባ መንግስት ከለላ የተሰጣቸው ባለሰማያዊ ማዕበልተኞችና የቀይ ባህር አፋር ታጣቂዎች ኢሳያስን ሊንዱ ተከስተዋል። የአንድ ወጣት እድሜ ያህል ኤርትራን እንዳሻቸው የመሩት ፕሬዝዳንት ኢሳያስ አፈወርቂ የማያልፉበት ከባድ ማዕበል ነው የተነሳባቸው። የጸረ ኢሳያስና ጸረ ሻቢያ ንቅናቄ የአዳሎ ቤተ መንግስት አምባገን ያንኖችን ማስጨነቅ ጀምሯል። ይህም የኢሳያስ አፈወርቂ ጀንበር እያዘቀዘቀች ስለመሆኑ ማሳያ ተደርጎ ተወስዷል። ጄኔራሉ ፋኖ ከህውሓት ጋር አብሮ በመሰለፍ የአማራ ህዝብን ክዷል ሲሉ ከሰሱ። በሰሜን ሸዋ የተከሰቱት የመከላከያ ከፍተኛ ጄኔራል ስለ ፋኖና ህውሓት ጥምረት አነጋጋሪ አስተያየት ሰጠዋል። ከዚህ በተጨማሪም የመንግስት ሰራተኛው ፋኖን በማጥፋቱ ሂደት ከመንግስት ጋር መሰለፍ አለበት ብለዋል። ይህ በእንዲህ እንዳለ በፋኖ እንቅስቃሴ ለሁለት ዓመት የተቋረጠው ጣና ፎረም በሁለት ቦታ ሊካሄድ እንደሆነ ታውቋል። በአማራ ክልል ተኩስ ልውጦችና ህዝባዊ ውይይቶች እንደቀጠሉ ናቸው። በዛሬ ዕለት በሸዋረቢት ከተማ በተካሄደ አንድ ውይይት ላይ የተገኙት ሜጀር ጀኔራል አበባው ሰይድ ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎች ከህዋት ጋር አብሮ እየሰራ ነው ሲሉ ከሰዋል። የሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀኔራል አበባው ሰይድ በሸዋረቢት ከተማና በቀወት ወረዳ ካሉ የመንግስት ሰራተኞች ጋር ተወያይተዋል። ሜጀር ጀኔራል አበባው በንግግራቸው በሀሰተኛ የሚዲያ ጫጫታ የሚመጣ ለውጥ የለም ያሉ ሲሆን በጫካ ያሉ ታጣቂዎች ለግል ኢኮኖሚያዊ ጥቅማቸው የሚንቀሳቀሱና ትናንት የአማራን ህዝብ ዋጋ አስከፍሏል ካሉት ጠላት ህወሓት ጋር ጭምር በመተባበር ለህዝቡ ያላቸውን ንቀት አሳይተዋል በማለት ከሰዋል። በመሆኑም የተማረው የመንግስት ሰራተኛና ማህበረሰቡ እውነቱን ተረድቶ በቃ ሊል ይገባል ሲሉ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአፍሪካ መሪዎች የሚሳተፉበት የሰላምና ጸጥታ ጉዳዮች ላይ ትኩረት የሚያደርገው የጣና ፎረም ጉባኤ ከሁለት አመት መቋረጥ በኋላ በአዲስ አበባና ባህር ዳር ሊካሄድ መሆኑ ተገልጿል። ጣና ፎረም ከዚህም ቀደም ሲካሄድ የነበረው በጣና ዋፈርጥ ባህር ዳር ከተማ ሲሆን ለተከታታይ አስር ዓመታት ያለማቋረጥ ተካሂዷል። ይሁን እንጂ የፋኑ እንቅስቃሴን ተከትሎም በባህር ዳር የሚካሄደው የጣና ፎረም ጉባኤም ለተከታታይ ሁለት ዓመት ተቋርጦ ነበር። አስራ አንደኛው ጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ ከጥቅምት 14 እስከ 16 ቀን 2018 ዓ ም ድረስ በአዲስ አበባ እና ባህር ዳር ለሶስት ቀናት እንደሚካሄድ ተገልጿል። አዘጋጆቹ የጣና ፎረም ጉባኤ ለመጀመሪያ ጊዜ ለምን በሁለት ቦታ እንደሚካሄድ በግልጽ የሰጡት ማብራሪያ የለም። ከፍተኛ የአፍሪካ ሀገራት መሪዎች በአዲስ አበባው መድረክ ታዳሚ ሊደረጉ እንደሚችሉና ባለስልጣናት ያልሆኑ ታዳሚዎች ደግሞ በባህር ዳር እንደሚታደሙ እየተገለጸ ነው። የፎረሙ አዘጋጆችና ኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ጉባኤውን ለማካሄድ በቂ ዝግጅት ተደርጓል ብለዋል። ፎረሙ በ ፋኖ እንቅስቃሴ የተቋረጠው ጥቅምት 2015 ዓ.ም በባህር ዳር ከተማ ከተካሄደው አስረኛው ጉባኤ በኋላ መሆኑ ይታወሳል። ለፎርሙ መስተጓጎል ምክንያት የሆነው የፋኖ እንቅስቃሴ አሁንም በአስተናጋጇ ባህር ዳር ከተማ ዙሪያ ጀመር እንደቀጠለ ሲሆን፣ መንግስት ከሰሞኑ በአካባቢው ዘመቻ ማካሄዱን ገልጿል። ትራምፕ የሩሲያና ዩክሬን ግጭት አሁንኑ መቆም አለበት ሲሉ አስቸኳይ ጥሪ አቀረቡ። ትራምፕ የሩሲያና ዩክሬን ግጭት አሁን ባሉበት የጦር መስመር ጦርነቱ እንዲያቆም ጥሪ አቅርበዋል። ይኸው የትራምፕ ጥሪ ከተሳካ ሞስኮ ሰፊ የዩክሬን ግዛቶችን እንድትይዝ ያስችላል ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ጦርነቱን አሁን ባለው የጦር መስመር እንዲያቆሙ ጥሪ አቅርበዋል። የትራምፕ ጥሪ ከተሳካ ሞስኮ ሰፊ የዩክሬን ግዛቶችን ይህ ያስችላል። ትራምፕ ለጋዜጠኞች እንደተናገሩት ሁለቱ ወገኖች ጦርነቱን ማቆምና በቀጣይ በግዛቱ ዙሪያ ላይ ያለውን ዝርዝር ጉዳዮች በውይይት መፍታት አለባቸው ብለዋል። በአሁኑ ወቅት የጦሩ የፊት መስመር በኢንዱስትሪ ማዕከል በዶንባስ ክልል በኩል እየተካሄደ ይገኛል። እኔ የምለው አሁን በጦር ሜዳ ያለውን ግጭት ማቆም አለባቸው፣ ወደ ቤታቸው ይመለሱ፣ ሰዎችን መግደል ያቁሙ ሲሉ ፕሬዚዳንት ትራምፕ በማከል የመጨረሻ ውሳኔ ላይ በዝርዝር መደራደር ይገባል ብለዋል። አብዛኛውን ጦርነቱ እየተካሄደበት ስለሚገኘው ዶንባስ ክልል ምን እንደሚገጥመው ሲጠየቁ ትራምፕ፣ እንደ ሁኔታው ክልሉ ከዩክሬን ይቆረጣል። እኔ እንደማስበው 78 በመቶ መሬት በሩሲያ ተወስዷል። አሁን ባለበት መንገድ ትተዋለህ፣ በኋላ ላይ ግን መደራደር ይቻላል ሲሉ ተናግረዋል። በሩሲያና በዩክሬን መካከል ያለውን ጦርነት በፍጥነት እንደሚያስቆሙት ቃል የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጪዎቹ ሳምንታት ከሩሲያው አቻቸው ቭላዲሚር ፑቲን ጋር በሃንጋሪ መክረ ራሉ ተብሎ ይጠብቃል